አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ድና የተከበሯችሁ የህልያ ቂቱ ተከታታዮች እንደምናላችሁ፣ እኔ ደህና ነኝ አልሐምዱሊላ። እናንተ እንዴት ናቸው? ዛሬ በአዲስ ነገር ካቸው እያለሁ፣ ሱመያ እንግዲህ ኢትዮጵያ ከገባችሁ ተናፋቂ ተናፋቂ ሆናለች። ደግሞም እየተዝናናች መታለች ማለት ነው። ባህርዳር እንግዲህ፣ ባህርዳር ላይ ዘናፈታ እያለች ነው ማለት ነው። ውቢቷ ባህርዳር እንግዲህ በአሳ ምርቷ በሁሉ ነገር ትታወቃለች ማለት ነው። እንግዲህ ሀይቁም አለ ማለት ነው። እዛ እንግዲህ ሄዳ በጀልባ እየተዝናናች ነበረ። ወንድሟም እንደተዳረ ተዳረ እንግዲህ የቤተሰብ ኃላፊ እንደሆነ በቃ እንዴት ትልቅ ሰው ነው የሚያስበው እያለችም ነበር ማለት ነው። እንደዚሁም ደግሞ ከኢደን ወይንም ከሰናአ ወደ ኢትዮጵያ ስትመጣ እንዴት ተሸገረች እንግዲህ ብዙ ሻንጣዎችና ልጆችን ይዛ ብዙ መንገዶችን እንደመጣችና ብዙ ነገሮች እንዳሳለፈች እየተናገረች ነበር ማለት ነው። አብራችን ከቆያችሁ አጭር ምጥን ያሉ ነገሮች ነግራቸኋል። ለዊሳ ዲስ ምን ገጠመው የሚለውን ነገርም አብሬ ዳስላችኋለሁ ማለት ነው

እንግዲህ ሱመይቴ ኢትዮጵያ ገብታ ኢትዮጵያ ገባው ካለች ሰዓት ጀምሮ እስካሁን ድረስ ብዙ ነገሮች ተካሂደዋል። ሲሄድም እንግዲህ አዩ ጋር ተገናኝቶ አዩ ራሱ በጣም አናደዋለች። እሷም ተናዳ አንተ ሰው ግን ምን አስበህ ነው ብላ በጣም እየፎከረችበት ነበር ማለት ነው። እንግዲህ ሱመይቴ ደግሞ በሌላ ቻናል መታለች፣ ስሱ ሱመያ የሚል ሌላ ቻናል ከፍታ ከች ብላለች ማለት ነው። እንግዲህ አበረታቷት። ያው እንግዲህ ሱመይቴ ለምን ሌላ ቻናል እንደከፈተ ባላቅም ወይ ይሄኛውን ቻናል ተፈርታው ሊሆን ይችላል ብዬ አስባለሁ። ወይንም ሁለቱ ቻናል ለማሳደግ ፈልጋ እስከሚሆን ድረስ እንግዲህ እናበረታታለን ሰብስክራይብ እናደርጋታለን ማለት ነው። የጀሚላ ናት እንግዲህ ልጆቿን ይዛ ቤተሰቦቿን በሁሉም እንግዲህ ጣና ሐይቅ ላይ ፈልሳሳሰስ እያለች ነበር በጀልባ ማለት ነው። እየተዝናናች ነበረ ላችኋለሁኝ። እንግዲህ ደስ ይላል ደስ ይላል ሱመይቴ፣ እንኳን ለዚህ አበቃሽ ቤተሰቦችሽ ጋራ እንኳንም ተደሰሽ ያው እንዳያቸው ስ እሷ ብቻ ናት ሙስሊም ዋና ልጆቿ፣ ሌሎቹ ቤተሰቦች ኦርቶዶክስ እምነት ተከታዮች ናቸው። ሆኖም ግን በቃ ደስ የሚል ጊዜ እያሳለፉ ነው። እሷ ጾመኛ ልትሆን ትችላለች፣ እነሱም ጾመኛ ናቸው። ብቻ ከባድ ነው። ቢሆንም አልሐምዱሊላህ ደስ ይላል ማለት ነው። እንኳንም ቤተሰቦችሽ ጋር ተገናኝሽ፣ እንኳንም ተዝናናሽ፣ እንኳንም ያለውን አየር ቀየርሽው ማለት ነው የሆነ የረበሸሽን የሆነ በቃ ቢዚ ያደረገሽን ነገር ይቀይርልሻል ብለን እናስባለን ማለት ነው። ሌላ ነገሮች እንጠብቃለን እንግዲህ ቪዲዮን ለቅቄ በቃ የተጨነቃችሁ ያለቀሳችሁ፣ አሳዘንሽነ ያላችሁ እህቶች እና ወንድሞች አላችሁ እያለች ነበር ማለት ነው። እንግዲህ ብዙዎቹ ሲያለቅሱም ሲያዝኑም ነበረ። ሁላችንም ልባችን ተሰብሯል። እንግዲህ በስደት ኑረን ያየነው ብዙዎቻችን እናውቀዋለን። የቤተሰብን ጉለትን፣ የቤተሰብን ማጣትን አልሞላልን ብሎ ዛሬ ነገ ስንል እንግዲህ አንድ ቀን እንደዚህ ሁላችንም እንለያቸዋለን ማለት ነው። እና ያ ነገር ደግሞ ዋጋ ያስከፍለናል ማለት ነው። አርፍደን ነው፣ አርፍደን በነገሮች ላይ ስናረፍድ ዋጋ እንከፍላለን። ያ ነገር ግን እንዳይሆን ቅድሚያ መጠንቀቁ ጥሩ ነው ብዬ አስባለሁ ማለት ነው። እና ሱመያ እንግዳ ይሄ ነው ያጋጠማት ማለት ነው። ፋዘራ እንግዲህ በሞት ያጧቸው አረፍድያ ነው ብዬ አስባለሁ ማለት ነው። ዛሬ ነገ ስትል እንግዲህ ጀሚላ ወለድኩኝ፣ ከዛ እንደገና ደግሞ ይሄኛው ባባ መጣ። ያ ነገር ሲሆን ሕይወት ውረድ ውጣ አለውና በዛ ምክንያት እንግዲህ ዘግይታ ነው ብዬ አስባለሁ ማለት ነው። ሆኖም ግን ያሉት ጋር መደሰትና ያሉትን ማጽናናት የኛ እጣ ፈንታ ነው ማለት ነው እንጂ አልቅሶ ማስለቀስ አይደለም። እንግዲህ ብዙዎቻችሁ ያዘኑት እየደረሰብን አለን በስደቱን የሚያጣን ቤተሰቦቻችንን መምጣት እየቻን ሳንመጣ አብረን መሆን እያለብን ሳንሆን ብዙዎቻችን በልባችን ጠባሳ አለና ያ ነገር ነው የተሰማን። ለዛም ነው ያለቀስ ነው ያለቀሱት ብዬ አስባለሁኝ። ሱመያዬ እና የሰው ልጅ ውጣ ውረድ በጣም ብዙ ነው እና፣ ከዛ መካከል እንግዲህ የሱመያን ያጋጠማትን አይተናል ማለት ነው። አሁን ደግሞ ያንን አየር ለመቀየር እንግዲህ ቪዲዮ ለመቀረጽ ሞክረን ነበረ። አልቀረጸችልኝም እያለች ነበር ማለት ነው። የተወሰነ ብቻ ቀርጻ ከዛ አልቀረጸችም እያለች ነው ማለት ነው። እንግዲህ አንዳንድ ጊዜ ያጋጥማል ማለት ነው፣ ያጋጥማል። እንኳንም ተዝናናችሁ። ደስ ይላል አየሩ ማለት ነው። ሀገራችን ሰላም ፈጣሪ ያደርግልን እንጂ በተሻለ ነገር እናይሻለን ደግሞ ፈጣሪም ብሎ ታርቃችሁ የምናያችሁ ፈጣሪ አድርገን ላለሁኝ። እንግዲህ እናንተ እንደዚህ ተወንጋ ሆናችሁ ያየነው ፍቅር ፍቅር እንግዲህ በመካከላችሁ ንፋስ ገብቶበት ነው ብዬ አስባለሁ። ምክንያቱም ሰሄድ እና አንቺ ይሄን ያህል ተራርቃችሁ ሮመዳን ትጾማላችሁ ብሎ ያሰበ የለም ብዬ አስባለሁ። እና እንደዚህ ይሆናል ብዬኔ ራሱ ቀልድ ነበር የመሰለኝ ማለት ነው። ብቻ ፈጣሪ ወደ ነበራችሁበት ፍቅራችሁ እና ህይወታችሁ ይመልሳችሁ ላለሁኝ አላ አንድ ያድርጋችሁ፣ ልጆቻችሁን በሰላም ታሳድጓል ያድርጋችሁ ነው ምለሰው። የሚያየቴ እና ውድና የተከበራችሁ የቻናል የቤተሰቦች ላይክ፣ ሸር፣ ሰብስክራይብ አይረሳ ሲያበረታቱ ይላለሁኝ። አሰላሙ አሌይኩም ራህመቱላ ወበረካቱሁ።